ይቆይ እስኪ፣ አሁን የሆነ ኢንፎርሜሽን ጽፏል። ምናልባት እንትኑን አስቀርቶት ሲሆን አላውቅም። እዚህ ገባን ብሏል። ምንድን ነው አንድ ቁጥር አስገቡኝ። ገያችውሁንሽ አንዳንዴ የማንጫወት ይፈቀድልን እንጂ ቦስዬ፣ እኔ ዋተር ቤት የአይሚስዩ ጋይስ እና ትንሽ እኔ እናንተን ሳይ ዋተር ቤት ናፈቀኝ። እንደሱ ሀምሳ ሰባት ዓመት በገዛ ጥርሱ በልቶ በሌላ ጥርስ ስለሚሳደብ ደግሞ አንዳንዴ ብንናገር እንከፍስ እንጂ ነበረ በቃ ቀረሁና ነገ ወደ ማታ ሄዳለሁ ነው የምሄደው። ሰንብችልን ሆሳና ነው የማዘሉ ላይ መጣሁም፣ ግን ያልመጣሁበት ምክንያት በቅርብ ነው የሰማሁት። ሁለተኛ ነገር ደግሞ እንዲህ ነው ብዬ መናገር አልፈልግም። ያው ሁሉም መልሱን ፈጣሪ መልሰው የኔን ጥያቄም ኔ መልስ። ለዛ ነው። እንዴ ቦ ሐዘን ነበረ እንዴ? አይ አንድ ልጅ ያለች እና የምናውቃት ሰው አለች እና አጋጣሚ አርፋ፣ እኔ አልሄድኩም። በቅርብ ነው የሰማሁት፣ ግን አልሄድኩም። አይ ሰው ልጅ ሲታመም ሲታሰር ሲቸገር ጠይቀው እንጂ ከሞተ በኋላ ምን፣ እሱ እኮ ብዙ ኢምፖርታንት አይደለም። እኔ ራሴ ብዙ ጊዜ በፊት የኔ ሀዘን ይበልጣል እንጂ ብዙ ማውራት አልፈልግም። የኔ ሀዘን ይበልጣል እንጂ የሞተ ሰው መውቀስ አልፈልግም። እግዚአብሔር ራሱ መልስ ነው የሚሰጥልኝ። የኔ አዘን ይበልጣል፣ ይቅርታ አድርጉልኝ። ነብስ ይማር ከዚያ ያውጣል። የኔ አዘን ይበልጣል፣ ይቅርታ አንተ ነው ጥፋተኛ ያ ለምን ሀዘን አልመጣህም ማለች። እስካሁን ድረስ እያዘንኩኑ እኔ አይደለም ለሞተው፣ ያ አሁን በቅርብ ነው የሰማሁት በሞቱ ስንት ወር ነው የሰራኸው? ድፍን አንድ ወር ሙሉ ሰርቻለሁ። አንድ ወር ሙሉ ጎንበስ ቀና ብሎ ሰርቶ እንትኑን አላገኝም፣ ብሩን አላገኝም። ጋይስ፣ ቤት አድሶ ስራ ሰርቶ በራሱ ወጪ በጣም ብዙ ነገር አድርጎ አንድ ብር ሳያገኝ ከስራው ስራውን ጨርሶ በማስረከቢያ ሰዓቱ የሆነ ነገር ተፈጠረና ብሩን ሳይሰጡት አስቡት። አንድ ወር ሙሉ ስራ ሰርታችሁ የተሰጣችሁን ስራ ጨርሳችሁ። ያ ሰው ምኛ መቀጣት አይቀርም። በቅ እንዴ ሜላት፣ ምን እያልሽ ነው አንቺ? አሁንም ደግሞ ጭራሽ ይሰጠው ማለት ሲገባሽ ጭራሽ እንዴ ለቤተሰብሽ ብታግዣች በቃ ሜላት ከሆነችማ፣ እናውራታለን እን እሷ ካለችበት ኖ አይደለም። ለቤተሰቧ ማገዝ የለባትም እሷ ቤተሰብ ናቸው። አክስቷን ሴትዮዋ እኮ ታዲያ ከእሷ ጋር እናውራለና በውስጥ በቀቶ ዝም ብለህ እንዳትመለስ። የሚመለስ እኔ ነኝ እንጂ ያዘንኩት እኔ ነኝ እንጂ ግን ለነገሩ እኔ አምላኬ እግዚአብሔር ሁሉንም መልስ ይሰጥልኛል። የእኔን ጉልበት የኔን ላብ በልቶ ማንም ማንም እንደዚህ በሰላም አይኖርም። እኔ ጉልበቴ ጉልበት እናወራታለን ቤብተውእሳ ኮነች እኔ ማውራትም አያስፈልግም። ያው እግዚአብሔር ራሱ መልሰው ነጣ ራሱእና ባርባራዬ እንዴት ነሽ? ማርያም ያለውልሽ እንዴት ናችሁ? የእናንተን ቴማ ጨርሱ ብዬ ነው። አንዳንድ ሰው እንዲህ ወደ ሙዳችንን እንትን እንትን አሉብን እና አራት መቶ ፍቅር ሶስት መቶ ትዝታ የሚለውን እስኪ ዘፈን ክፈችልኝ። ትንሽ ባልበራ ሰምቼ ባላቀው ዘፈን ነው የምትለው። ደግሞ ከተቻለ ነው ከተቻለ የሚቻል ከሆነ አራት መቶ ፍቅር ሶስት መቶ ትዝታ እግዚአብሔር መልሳለሁ። እግዚአብሔር ጋድ ኔቨር ስሊፕ፣ እግዚአብሔር አይተኛም። ያየናል ለምናደርገው ነገር በሙሉ ለምንሰራው ስራ ሰዎች ግን በጣም የዋዎች ናቸው። በእውነት እኔ በጣም ምስኪን ሰው ነኝ። ከዚያ ሞተ ያ ሰው ሞተ ደግሞ ብለው አሉኝ። ሞተ በቃ አለ ማለት። እነሱ ብቻ የሚኖሩ መስሏቸው ሲደነፉ፣ መሄዳችን አይቀርም። ጥሩ ስራ ስሩ። ጫው በቃ ምን ብለሽ ምን ብለሽ እቻለም ተራ ገንዘብ ላይ ጥለሹ ትሄጃለሽ። አንተ ቦሴ ትላለህ። በውሸት ተከሰ፣ በውሸት መስክረው፣ በውሸት የሰው ልጅ ላይ ፍርድ የሚያስፈርዱ ሰዎች አሉ። ኢቨን እስከ እኛ ሀገር እንኳን የሞት የለም እስከ ሞት ፍርድ የሚያስፈርድ ፍርድ ላይ የሚመሰክሯሉ እና ብዙን ጊዜ እውነት ከ ብዙ ጊዜ በኋላ ትወጣለች። እነሱ ይኖሩና ያ ሰው አይኖሩም። ህይወታቸው ባጭር ነው። የሆነ ዘመን የተመሰቃቀለ ነው የሚኖሩት የተመሰ አሁን የምንኖረው ህይወት ጥሩ ይመስላል ተሰርተናል። በቃ ተሳክቶልናል፣ ሁሉ ነገር ምናምን። ግን ከጊዜ በኋላ ደግሞ በደንብ ዋጋ ያስከፍል ነው፣ በደንብ ዋጋ እንከፍላለን። ፈጣሪ ይዘገያለን እንጂ መልሱም ሳይሰጥ አይቀርም። ስንድ ቅድም አይተሃል ነበር፣ እንዴት ነው ቅጥል ስናደርጋቸው ነበር ተሳና ስለዚህ፣ ትክክለኛ ሰው በምድር ላይ እስከምትኖር ድረስ ማለት ነው። የሰው ነገርና አለመከልከል ነው። አሁን እኔ እዚህ ጋር ሜላት መታ ትጽፍልኛለች፣ ለቅሶ ደረስክ ወይ? ለምንድነው መደርሰው? እኔ በጣም የተከፋውባቸው ሰው እኮ እንደዚያ ለፍቼ ደክሜ ሂድ ጥፋ የተባልኩ ሰው ነኝ። እቃዬን አስቀምጠው ሁላ ምናምን ነገር አልሰጠህም ያሉኝ ሰዎች ናቸው። በጣም አዝንባቸዋለሁ። ለምንድን ነው ለቅሶ የምደርሰው? የጉልበቴን የከለከሉኝ ሰዎች ናቸው። በህግ አልሄድም ምናምን ብዬ በቃ በሽማግሌ ምናምን ብዬ ሞከርኩ። አሉ እስቲል እስካሁን ድረስ ቢሰጡኝ እኔ ይቅርላታለሁ ሴትዮዋ